በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንላለን። ቤተ ክርስቲያናችን የመሰረተ ክርስቶስ ቤተ ክርስቲያን በገጠማት ወቅታዊ ሁኔታ ላይ ለብዙዎች ድምፅ ይሆናል፣ እንዲሁም ደግሞ ለተፈጠረውም ቀውስ መፍትሄ ያመጣል ብለን የምናምነውን ይህንን መግለጫ እንደሚከተለው አነባለን። ቤተ ክርስቲያናችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ሐዋርያት ሥራ ምዕራፍ 20 ቁጥር 28። መሠረተ ክርስቶስ ቤተ ክርስቲያን ከምስረታዋ አንስቶ ላለፉት ሰባ አምስት ዓመታት በሀገራችን የክርስቶስ ኢየሱስን አዳኝነት ለሕዝባችን በመመስከር በወንጌል ስርጭት ልማትና እርዳታ አኳያ መጠነ ሰፊ ስራዎችን የሰራችና በመስራት ላይ የምትገኝ ስመጥር ቤተ ክርስቲያን ነች። በመጽሐፍ ቅዱሳዊ አስተምሮዋና ልዩ ልዩ መጽሐፍ ቅዱሳዊ ትምህርቶችን በማዘጋጀትና በማስተማር እንዲሁም በተለያዩ ዘመናት የሚነሱ ኑፋቂዎችን ቀድማ በማየት ለዚህ ምላሽ የሚሆኑ ትምህርቶችን በማዘጋጀትና በማስተማር ከራሷ አልፋ ለሌሎች የወንጌል አማኞች በአርአያነት የምትታይ ቤተ ክርስቲያን ናት። አሁንም ቤተ ክርስቲያናችን ከላይ የተዘረዘሩትን የጠራና ንጹሕ መንፈሳዊ አስተምህሮንና ተግባራዊ የሕይወት ልምምድን የምታስተምርንና የምታበረታታ የማይናወጥ አቋም ያላት የክርስቶስ አካል ናት። በየዘመናቱ የሚገጥሟትን ፈተናዎች በእግዚአብሔር ጸጋና እርዳታ በመንፈስ ቅዱስም ኃይል እያሸነፈች የበዛችና የሰፋች በመከራ ውስጥ እየነጠረች እዚህ የደረሰች ቤተ ክርስቲያን ናት። የእግዚአብሔር ስም ለዘላለም ብሩክ ይሁን። አሁንም በእግዚአብሔር ኃይልና ጸጋ ተደግፋ የገጠማትንና ወደፊት የሚገጥሟትን አስቸጋሪ ሁኔታዎች አሸንፋ መውጣቷ የማይታበል እውነት ነው። መሠረቷ የማይናወጠው ዓለት ክርስቶስ ነውና ለእርሱ ለዘላለም ክብርና ኃይል ይሁን። አሜን። በአሁኑ ሰዓት ቤተ ክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ከምስረታው አንስቶ አባል ከሆነችበት ሜኖናይት ወርልድ ኮንፈረንስ ከተባለ ድርጅት ጋር የነበራት በርካታ ዘመናትን ያስቆጠረ አጋርነት ለዚህ አደገኛና ፍጹም አጸያፊ ጉዳይ ተጋላጭ አድርጓታል። ከቅርብ ጊዜ ወዲህም የቤተ ክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ጉዳዩንም ተከታትለን በዝርዝር ስናጠና የቤተ ክርስቲያኖቱን የጸና አቋም ወደጎን በማድረግ ይህንኑ እንቅስቃሴ ከሚያራምዱ አካላት ጋር በዚህ ወቅት ባሉ መሪዎች ተቋማዊ ግንኙነቶች እየተደረጉ እንደሆነ እና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይህን ተከትሎ ከቤተ ክርስቲያናችን የአስተዳደር መሪዎች ጉባኤ ሰብሳቢና ምክትል ሰብሳቢ ጋር በጉዳዩ ላይ ለመምከርና አፋጣኝ መፍትሄን ለመሻት በአካል ተገናኝተን የተወያየን ሲሆን በጽሁፍም ጥያቄያችንን አቅርበናል የሆነና ከጉዳዩ አሳሳቢነትና አጣዳፊነት አንፃር ተገቢና አፋጣኝ ተግባራዊ ምላሽንም አላገኘንም። ይህን ጉዳይ አስመልክቶ ለቤተ ክርስቲያናችን ምዕመናን ጉዳዩ ለሚመለከታቸውም አካላት የደረስንበትን አቋም በይፋ እንዲገነዘቡ ማድረግ ተገቢ ነው ብለን እናምናለን። እየተካሄዱ ያሉ ያልተገቡ እንቅስቃሴዎች ከቤተ ክርስቲያናችን እምነትና አስተምህሮ በጉዳዩም ላይ ካላት የጸና አቋም በተጻራሪ መሆናቸው በግራ መጋባት ውስጥ ለሚገኘው ሕዝባችን ይህን ጉዳይ መግለጻችን በተወሰነ መልክ መረጋጋትን የሚያመጣና በቤተ ክርስቲያናችን ከፍተኛ የስልጣን አካል የሚወሰዱ ተጨባጭ እርምጃዎችን በትዕግስት እንዲጠባበቅ ሕዝባችንን ያግዛል ብለን እናምናለን። ከዚህም ባለፈ ለወንጌል አማኙ ማህበረሰብና ለመላው የአገራችን ህዝብ ስለ ቤተ ክርስቲያናችን ያላቸው የቆየ በጎ አመለካከትን ጠብቀው እንዲቆዩ ይረዳል የሚልም ግምት አለ። የተፈጸሙ ጥሰቶች ቤተ ክርስቲያናችን ግብረ ሰዶማዊነትን ከሚያራምዱ ተቋማት ጋር ምንም አይነት ግንኙነትና ህብረት እንደማይኖራት አቋሟ የሚታወቅ ሲሆን በቤተ ክርስቲያኒቱ ፕሬዝደንትና የመሠረተ ክርስቶስ ኮሌጅ ቦርድ ሰብሳቢ እውቅና የኮሌጁ ፕሪንሲፐል የቤተ ክርስቲያኒቱን አቋም በመጣስ ከአነ ባፕቲስት ሜኖናይት ቢብሊካል ሴሚነሪ ኤምቢኤስ ጋር የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነስርዓት ሲካሄድ ኤኤምቢኤስ ወይንም ሴሚነሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተ ክርስቲያን ፕሬዚደንት አቋም ውግዘት ጋር በተገናኘ የመሠረተ ክርስቶስ ቤተ ክርስቲያን ፕሬዚደንትና የሴሚናሪያችን ፕሪንሲፓል ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋራ ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዚደንቱና ፕሪንሲፓሉ ቤተ ክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋራ እያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሠረተ ክርስቶስ ቤተ ክርስቲያን ዋና ቢሮ የተምታታና እርስ በእርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋራ ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓ ም የመሰረተ ክርስቶስ ቤተ ክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል ይሁንና የቤተ ክርስቲያኒቱ ፕሬዝደንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ህዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከእነዚህ አካላት ጋር ምንም አይነት ኅብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በምታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተ ክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓ ም ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ። እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች ማህበራት የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትምም የሚል መግለጫ እንዳወጡ ይታወቃል ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት መረጃዎች በግልጽ በአደባባይ ተለጥፈው እያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓ ም በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይም ኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተ ክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው ጥሪ የቤተ ክርስቲያናችን ከፍተኛው የስልጣን አካል የሆነው የመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ወይንም አመጉ በአስቸኳይ እንዲሰበሰብና አንድ በዘመናት መካከል የመሠረተ ክርስቶስ ቤተ ክርስቲያን ከግብረ ሰዶማዊነት አንጻር ያላትን የማይናወጥ መጽሐፍ ቅዱሳዊ አቋም ወደ ጎን በመተው ግብረሰዶማዊነትን በሚያራምዱ ተቋማት በመገኘት የእግዚአብሔርን ቤተ ክርስቲያን ቅድስና ይጠብቁ ዘንድ ልዑል እግዚአብሔርና የእግዚአብሔር ሕዝብ የጣለባቸውን አደራ በሚገባ ያልተወጡትን የቤተ ክርስቲያኒቱን ፕሬዚደንትና የመሠረተ ክርስቶስ ቤተ ክርስቲያን ሴሚነሪ ፕሪንስፐል ላይ በቤተ ክርስቲያኒቱ ደንብ መሰረት አስፈላጊው የዲስፕሊን እርምጃ ሁሉ ተወስዶ ለሕዝባችን እንዲገለጽ ሁለት የመሰረተ ክርስቶስ ቤተ ክርስቲያን ሴሚነሪ ግብረሰዶማነትን ግብረ ሰዶማውነትን ከሚያራምደው ከአነባፕቲስት ሜኖናይት ቢብሊካል ሴሚነሪ ኤምቢኤስ ጋር እስካሁን የነበረውን የአጋርነት ስምምነት በመሰረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ወይንም አመግ ውሳኔ በይፋ ተቋርጦ፣ ውሳኔው ለተቋሙ ተገልጾ ለህዝባችንም በይፋ እንዲገለጥ። ሦስት ሜኖናይት ወርልድ ኮንፈረንስ በመባል የሚታወቀው ተቋም ግብረ ሰዶማዊነትን በውስጡ አቅፎ የድርጅቱን መሪዎች ደጋፊና አራማጅ መሆናቸው እየታወቀ የምስረታው አምስት መቶኛ ዓመት ጉባኤ እንደ አውሮፓ አቆጣጠር በ2028 በሀገራችን በኢትዮጵያ በመሠረተ ክርስቶስ ቤተክርስቲያን አስተናጋጅነት ለማካሄድ የተደረሰው ስምምነት በመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ማመጉ ውሳኔ በአስቸኳይ ተሽሮ ውሳኔውን ለድርጅቱ በማሳወቅ ለሕዝባችን ይፋ እንዲደረግ። አራት ቤተ ክርስቲያናችንን አሁን ላለችበት ቀውስ የዳረጋት የስልጣን በጥቂት ሰዎች እጅ ላይ መማከሉ ስለሆነ ዋናውና የውስጥ መተዳደሪያ ደንቦች ገለልተኛ በሆኑ የቤተ ክርስቲያኒቱ ባለሙያዎች እንደገና በጥልቀት ከተመረመሩና አስፈላጊ ሁሉ ማስተካከያ ከተደረገባቸው በኋላ በመሠረተ ክርስቶስ ቤተ ክርስቲያን አስተዳደር የመሪዎች ጉባኤ ተፈትሾ በመሠረተ ክርስቶስ ቤተ ክርስቲያን መሪዎች ጠቅላላ ጉባኤ ማለትም መጠመጉ ከጸደቁ በኋላ ስራ ላይ እንዲውሉ እንዲደረግ። አምስት ቤተ ክርስቲያናችን እጅግ አሳሳቢ በሆነ ቀውስ ውስጥ ስታልፍ እና ምዕመኗም በከፍተኛ ግራ መጋባት ውስጥ በነበረበት ባለፉት ወራት የመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ከተጣለበት ከፍተኛ ኃላፊነት የተነሳ ሀ አስቸኳይ ጉባኤ በመጥራት በጉዳዩ ላይ በጥልቀት ተወያይቶ የመሪነት ሚናውን መወጣትና ህዝብን ማረጋጋት ለ ለስራ ጉዳይ ውጭ አገር ሄደዋል የተባሉትን መሪዎች ከተፈጠረው ቀውስ የተነሳ በአስቸኳይ ወደ ሀገር እንዲመለሱ በማድረግ ተጠያቂነትን ማስፈን ሲገባው ይህን አለማድረጉ በከፍተኛ አመራሩ ዘንድ አሳሳቢ በሆነ ደረጃ የአመራር ክፍተትና ድክመት መኖሩን በግልጽ አሳይቷል። ከዚህ የተነሳ ከፍተኛ አመራሩ ራሱን ሊፈትሽና ሊያርም በሚገባም ሊደራጅና የመሪነቱን ሚና ሊወጣ እንደሚገባው በጽኑ እናምናለን። ይህ ባለመሆኑ ለተፈጠረው የአመራር ቀውስ ሕዝባችንም መካከል ለተፈጠረው ግራ መጋባት ኃላፊነቱን በመውሰድ በይፋ ይቅርታ ሊጠይቅ እንደሚገባም በጽኑ እናሳስባለን። ስድስት ቤተክርስቲያናችን ስሟ ባልተገባ መንገድ በተጠራበት አስቸጋሪ ጊዜ ውስጥ ብንገኝም የወንጌል ስርጭት ጣቢያዎች፣ አጥቢያ ቤተክርስቲያናት፣ ክልሎች፣ ቀጠናዎች፣ የየአጥቢያዎቹ ምዕመናን በአጠቃላይ የመንፈስ አንድነትን በመጠበቅና የጽድቅን አቋም በመያዝ የቤተክርስቲያኒቱ የበላይ አካል ማለትም የመሠረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አቅጣጫ እስከሚሰጥ ድረስ አገልግሎታችሁን እንደ ወትሮ በትጋት እንድትቀጥሉ በታላቅ አክብሮትና ትህትና ጥሪያችንን እናቀርባለን ሰባት ከኢትዮጵያ ውጭ በዓለም ዙሪያ ተበትናችሁ የምትገኙ የቤተ ክርስቲያኒቱ የቀድሞ መሪዎችና አገልጋዮች እንዲሁም አባላት ቤተክርስቲያኒቱ ላይ ከፍተኛ አደጋ በተጋረጠበት በዚህ ወሳኝ ወቅት ካለችበት ሁኔታ እንድትወጣ ባለ አደራ እንደመሆናችሁ የሚጠበቅባችሁን ሁሉ እንድታደርጉ በታላቅ አክብሮትና ፍቅር አስቸኳይ ጥሪ እናደርጋለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ከዘል ዓለም እስከ ዘል ዓለም ይሁን። እግዚአብሔር ቤተ ክርስቲያናችንን በሰላም ይባርክ። ስዩም አንቶኒዎስ፣ ሰለሞን ገብረ ማርያም፣ አሰፋ ደሜ የመሠረተ ክርስቶስ ቤተ ክርስቲያን አባላትና በጎ ፈቃደኛ አገልጋዮች ህዳር 2 2018 ዓመተ ምህረት አዲስ አበባ።